አሁን ቤቱን አሳያችኋለሁ። አብረን እንግባ። ይሄ እንግዲህ አንል ሀውሳችን፣ ይህን የምታዩትን ይመስላል። በጣም ሰፊ የሆነ ሳሎን ያለው ቤት ነው። በዚህ በኩል ቫልከኒ አለው እንደምታዩት። እዚህ ቫልከኒያችሁ ላይ ሆናችሁ ቫልከኒያችሁ ላይ ሆናችሁ የምታዩት ነፋሻማ የሆነ ደስ ቫልከኒ ነው። ስለዚህ እንደዚህ በየታችሁ ባልካኒ ላይ ሁናችሁ ብዙ ነገሮችን ማድረግ ትችላላችሁ። እዚህ ጋ አሁን እንደምታዩት ባልካኒያችሁ ላይ ሁናችሁ ጀስት ልክ ውጭ ላይ ወጣችሁ እየተናፈሳችሁ የምታዩትን ቪው ላሳያችሁ። ይኸውላችሁ ልክ ከታች ይሄንን ቪው ነው የምታዩት። ከዋናው አስፋልት በኩል ነው ምንም አይነት የሚረብሽ ድምፅ የለም እና ደስ የሚል እይታ ያለው ነው ፊት ለፊት እንደዚህ ሌሎች አካባቢዎችን ለማየት እድል ይሰጣችኋል። ዋናው አስፋልት ላይ በመሆኑ ይሄን ቤት ተመራጭ ያደርገዋል። በጣም ደስ የሚል ነፋሻማ ሰፈር ነው ስለዚህ ይሄ ከቤታችሁ በረንዳ ላይ ሆናችሁ የምታዩት ቪው ነው ማለት ነው ይሄ ቪው እንግዲህ እንደምታዩ ዞሮ በጣም ብዙ 180 ዲግሪ ማሳየት የሚችል በረንዳ ነው ይሄ በረንዳ ፊት ለፊት በዚህ ዋና አስፋልት ላይ ያለ መሆኑ ተመራጭ ያደርገዋል ስለዚህ እዚህ ቤት ላይ ኢንቨስት ማድረግ የምትፈልጉ ሁሉ ብትደውሉልን ምላሻችን ፈጣን ነው ማለት ነው። አሁን የቤቱ ቪው አሳያችኋለሁ ማለት ነው። ከዛ ቀጥሎ ወደዚህ በኩል ያለውን መኝታ ቤት ነው የምናየው። እዚህ ጋር ሰፊ የሆነ መኝታ ቤት አለ። ሰፊ መኝታ ቤት ነው። እሱም በተመሳሳይ በዚህ በኩል የምታዩት ቪው አለ። በቃ ተመሳሳይ ቪው ነው ያለው የተሟላ ሁሉ ነገር ያለቀለት ነው። ዛሬውን መታችሁ የግላችሁ ታረጉ ትችላላችሁ። በጣም ሰፊ መታጠቢያ ያለው ብርሃን በተመሳሳይ በዚህ መታጠቢያ በኩል ብርሃን ያለው ቤት ነው። በሁሉም አቅጣጫ ብርሃን ያላቸው ቤቶች ናቸው። ሁሉ ነገር አሚኒቲው የተሟላለት ቤት ነው እና ይህ እንግዲህ አንዱ መኝታ ነው እንዳልኳችሁ መኝታ ቤቱም ያው ሙሉ ከተማ የምታዩበት ቪው ያለበት ቤት ነው ማለት ነው። ከዛ ስትመጡ በጣም ሰፊ ሳሎናችሁ ፊትለፊት ተመሳሳይ የእንግዳ ሊጠቀምበት የሚችል ባዝሩም እዚጋ ኮመን ባዝሩም አለ ማለት ነው። ከዛ ቀጥሎ እዚህ ጋ ሜድሩም አለች እንደምታዩት። እሷም በተመሳሳይ ብርሃን የምታጣ አይደለች። ሜድሩም ራሱ የሚያምር ቪው ያለባት ናት። ከዛ ቀጥሎ ሌላ መኝታ ቤት እዚህ ጋ ታገኛላችሁ። ይሄኛውን መኝታ ቤት ሰፊ የሆነ የልጆች መኝታ ቤት ነው። ያው ይህንን የምታዩት በዚህ በኩል ቪው አለው በተመሳሳይ ብርሃን እንዲገባ ተደርጎ የተሰራ ቤት ነው። ስለዚህ ይህንን ቤት እንግዲህ እንደ ሳምፕል ነው ያሳየናችሁ። እዚህ ጋ ኦፕን ኪችን ነው የምታዩት አሪፍ ዲዛይን ተደርጎ የተሰራ በዚህም ጋር ነፋስ ማግኘት የሚቻልበት ቆንጆ የሆነ ኦፕን ኪችን ነው። ስለዚህ ይህን ቤት መግዛት የምትፈልጉ ላይ ባለው ስልክ ብትደውሉልን ምላሻችን ፈጣን ነው። ለእንደዚ አይነት መረጃ ፔጁ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ቤት መግዛት ለሚያስብ ወዳጃችሁ ሼር አድርጉለት። ቪዲዮውን ፌቨራይት ላይ ያስቀምጡ። እንደዚህ አይነት ተመሳሳይ መረጃዎች እንዲደርሷችሁ ሁሌም አበረታቱን። በእናንተ ድጋፍ እዚህ ደርሰናል። እናመሰግናለን። ስማርት ፕሮፐርቲስ ፎር ስማርት ኢንቨስትመንት ቴንክዩ። ቢሮ አድራሻዎቻችን አዲስ አበባ ላምበረት፣ ከማዕድን ሚኒስቴር አለፍ ብሎ ኩል ህንፃ ሁለተኛ ፎቅ፣ ደሴ ፒያሳ ሰይድ ያሲን ህንፃ አምስተኛ ፎቅ ላይ መገኛችን ነው። አዲስ አበባ ላምበረት ከማዕድን ሚኒስቴር አለፍ ብሎ ኩል ህንፃ ሁለተኛ ፎቅ፣ ደሴ ፒያሳ ሰይድ ያሲን ህንፃ አምስተኛ ፎቅ ላይ መገኛችን ነው።